አስባችሁታል የቤት ውላችሁን በድንጋይ ላይ ስትፈርሙ ዘማይኪዝ ን ኤምጂዝ ባክ ሪል ስቴት ለመጀመሪያ ጊዜ ጽፈት በተፈለሰፈበት ማለትም ከ5000 ዓመታት በፊት በጥንታዊቷ ሜሶፖታሚያ ውስጥ እንደተጀመረ ያውቁ ኖሯል ነገሩ እንዲህ ነው በዚያ ዘመን የመሬት ባለቤት መሆን ከሀብትና ከገንዘብ ባለፈ የኃይልና የመኖር ህልውና ነበር አስገራሚ እውነታ ደግሞ በዚያ ዘመን የንብረት ባለቤትነት ውሎችን የፈጸሙት ከሸክላ በተሰሩ ጡቦች ላይ በድንጋይ ላይ በመቅረጽ ነበር አስባችሁታል የቤት ውላችሁን በድንጋይ ላይ ስትፈርሙ በአንጻሩ ደግሞ የተለያዩ ህጎችን የያዘ መጽሐፍትን የጻፉት ሮማውያን ነበሩ የድንበር የውርስ የዞን ክፍፍልን ጨምሮ ሌሎች አሁን ድረስ የሚጠቀምባቸውን የንብረት ህጎችን የፈለሰፉት ሮማውያን ነበሩ እኛ አሁን ጫማ የምንሰበስበውን ያክል በወቅቱ የነበሩ የሮማውያን ቁንጮ ባለሀብቶች ቪላ ቤቶችን ንብረታቸው ያደርጉ ነበር። ይህ እነሱ ለሪል ስቴት የነበራቸውን ታላቅ ፍቅር ያሳየናል። ወደ መካከለኛው ዘመን አውሮፓ አለፍ ስንል ደግሞ መሬትና ታማኝነት ጥልቅ ቁርኝነት እንዳላቸው እንመለከታለን። በጊዜው የነበሩት ነገስታት መሬትን ጨምሮ ሁሉንም ነገር ይቆጣጠሩ ስለነበር መኳንንቶች ይሰጡት የነበረው ወታደራዊ አገልግሎት በምላሹ መሬት ይሰጣቸው ነበር። ባጭሩ በወቅቱ የንብረት ባለቤትነት የስልጣንና የኃይል ስኬት ማለት ነው። ቀጥሎ የመጣው ደግሞ የኢንዱስትሪ